ጋይ ዛሬ የማዘጋጅላችሁ የብሮኮሊ ሾርባ ነው። እሱም የሚያስፈልገው ሽንኩርት፣ ብሮኮሊ፣ አበባ ጎመን፣ ካሮት፣ ድንች፣ ዱቤ፣ ቆስጣ፣ በግደነስ፣ ትንሽ እርድ፣ ማጂ፣ ከሙ፣ ትንሽ ዱቄት ነው። ኦኬ በጣም ቆንጆ ነው፣ ሞክሩት። ማሻላ ብያለሁ። ጠራሮ ሽንኩርት እናደርጋለን። ኦኬ ከዛ ካሮት እንጨምራለን። አይ ጋይስ እንደዚህ ከበላ በኋላ ዱቤ እናስገባለን። ኦኬ። ቆስጣ በግደኖስ፣ እርድ፣ ከሙን እና ትንሽ ቅመም ነው። ብዙም ጊዜ እርድ የምጠቀመው እኔ እርድን በሾርባ ነው የምጠቀመው ብዙም ጊዜ። ላይምሯችንም ጥሩ ስለሆነ ተጠቀሙት። ይሄን ይመስላል። ሀይጋይስ ጋይስ፣ እንደዚህ ከፈላ በኋላ ትንሽ ዱቄት እናስገባለን። ኦኬ። ሀይ ጋይስ፣ እንደዚህ ከበሰለ በኋላ ይሄን ይመስላል። ማሻአላ። ኦኬ፣ ድንች እናስገባለን። ሀይ ጋይስ፣ እንደዚህ ከበሰለ በኋላ ብርኩሊ እናስገባለን። ኦኬ። መጨረሻ ላይ የማስገባው ብዙ ደቂቃ ስለማይቆይ ነው። ብሮኮሊ ከዚያ አበባ ጎመን እናስገባለን። ሞክሩት በጣም ቆንጆ ነው። ማሻአላ ሀይጋይስ ጋይስ ማሻአላ ብያለሁ። ሞክሩት። ሀይጋይስ ጋይስ እዚ ላይ ትንሽ ሸኖ ቅቤ አደርጋለሁ። ኦኬ ከዚያ ነጭ ሽንኩርት ትንሽ ጨምራለሁ። አይ፣ ጋይስ እንደዚህ ቡኒ ካደረግኩ በኋላ፣ ኦኬ ሾርባ ላይ ይጨምራሉ።